ሰኔ 1 1997 ዓመተ ምሕረትን አስመልክተን ያናገርናቸው የአዲስ አበባ ነዋሪዎችና በወቅቱ የነበራቸውን ትዝታ በማኅበራዊ ሚዲያ ያጋሩ ግለሰቦችን እዚህ ጋር በተወሰነ መልኩ እናንሳቸው። በዛች በተረገመች ቀን የአዲስ አበባ ዩኒቨርሲቲ ተማሪዎች የምርጫውን መጭበርበር ተከትሎ ባሰሙት የተቃውሞ ድምፅ በአጋዜ ወታደሮች ተይዘው ወደ ሰንዳፋ ሲያቀኑ ከቀሪው የኮተቤ ሕዝብ ጋር በመሆን ተማሪዎቹን በመንደራችን አሳልፋችሁ አትወስዱም ስንል መሳሪያ ከያዙ የአጋዜ ወታደሮች ጋር ግብግብ ፈጠርን። ሁኔታው በዚያ አላበቃ መንገዶች በትላልቅ ድንጋዮች መዘጋጅ ጀመሩ። የፖሊስ መኪናም የኮተቤ መምህራን ኮሌጅ አካባቢ መቃጠሉ ተሰማ። አሁን የመከላከያ ኃይሉ በአንድ ስር ሆኖ በሟቹ ጠቅላይ ሚኒስትር እጅ በአዋጅ ስለገባ ትዕዛዝ ከጠቅላይ ሚኒስትሩ ወደ ገዳዮቹ አጋዚዎች ደረሰ። የኮተቤ አስፋልት በአንድ ወገን ምንም ባልያዙ በወንድራድ ሁለተኛ ደረጃ ተማሪዎች፣ በኮተቤ መምህራን ኮሌጅ ተማሪዎችና በአካባቢው ነዋሪዎች በሌላ ወገን መሳሪያ በታጠቁ አጋዚዎች ተወሯል። በዚህ ወቅት አንድ አስደንጋጭ ነገር ተከሰተ። የደጅ አዝማች ወንዲ ራድ የመጀመሪያ ደረጃ ትምህርት ቤት ሕፃናት ተማሪዎች ከትምህርት ቤታቸው ተለቀው አጋዚ ወታደሮችን ሲያዩ በድንጋጤ ወደ ተለያዩ ቦታዎች ይሯሯጡ ነበር። ሕፃናቶቹን ለማሸሽ ወደ ትምህርት ቤቱ የጎረፈው ህዝብ ላይ ተኩስ የጀመሩት አጋዚዎች የመጀመሪያውን ነፍስ አጠፉ። የተገደለችው የደጅ አዝማች ወንዲ ራድ የአራተኛ ክፍል ተማሪ ነበረች። ሕፃን ልጅ ነች። አንዳንድ ሰዎች መጀመሪያ የተገደለችው ሽብሬ የደሳለኝ እንደሆነች ይገልጻሉ። ነገር ግን እኔ እስካለኝ መረጃ ቅድሚያ ስትገደል ባይኔ ያየሁት ያቺን አንድ ፍሬ ልጅ ያቺን እናቷን አፍቃት እናቷ ላይ ልትጠመጠም ስትገሰግስ የነበረች የአጋዚ ጥይት ራት የሆነች የወንዲራት ትምህርት ቤት ዩኒፎርም የለበሰች ሕፃን ተማሪ ነው። ከዚያ ግድያው ቀጠለ። የኮተቤ ወጣቶችም የተወሰኑ አጋዚዎች ላይ ጉዳት አደረሱ። በዛ ግርግር መሃል እስካሁን ምክንያቱ ሊገባኝም ባልቻለ መልኩ 33 ቁጥር አውቶቡስ ከግርግሩ መሃል ተገኘች። የአካባቢው ወጣቶች ሹፌሩን አስወርደው ወንዲራት ትምህርት ቤት ደጃፍ ላይ አጋዩት። ሰኔ ሁለትም የትራፊክ ፖሊስ ሞተር ሲቃጠል አጋዚዎች ግድያቸውንና አፈሳቸውን ቀጠሉ። እኔና አንድ ጓደኛዬም የአፈሳውጣ ደርሶን ሰኔ ሶስት ሰንዳፋ ከበርካታ የሀገራችን ህዝቦች ጋር ታሰርን።